ሰላም ልጆች ዛሬም እንደተለመደው በአዲስ የመጽሐፍ ቅዱስ ታሪክ ተረክም ተመልሰናል እስከ ፕሮግራማችን ፍጻሜ አብራቸውን ቆዩ የያዕቆብ ምሽት በጴንኤል ከእግዚአብሔር ጋር መታገል ያዕቆብ ከትውልድ አገሩ ርቆ ከኖረ ከብዙ ዓመታት በኋላ ቤተሰቡን አገልጋዮቹን እና ሀብቱን ይዞ ወደ ከነዓን እየተመለሰ ነበር በአጎቱ በላባ ዘመን የተሳካለት ቢሆንም ያለፈውን ታሪክ በተለይም ወንድሙን ዔሳውን ከብዙ ዓመታት በፊት ሲያታልለው የነበረበት ጊዜ ደረሰ ያዕቆብ ተጨነቀ። ለመጨረሻ ጊዜ ኤሳውን ባየው ጊዜ ወንድሙ ሊገድለው እየዛተ ነበር። ያዕቆብ ኤሳው አራት መቶ ሰዎችን ይዞ ሊገናኘው እንደመጣ ሰማ። ያዕቆብን ልብ ፍርሃትና ጥርጣሬ ያዘ። ኤሳው ይቅር ይለው ይሆን ወይስ ይበቀለዋል? በዚያች ሌሊት ያዕቆብ ሁለቱን ሚስቶቹን፣ ሁለቱን ባሪያዎች፣ አሥራ አንድ ልጆቹንና ንብረቱን ሁሉ በያቦክ ወንዝ ማዶ ላከ። እሱ ብቻውን ወደ ኋላ ቀረ። ሚስጥራዊ እንግዳ ሌሊቱ እየጠነከረ ሲመጣ አንድ ሰው ታየና ከያዕቆብ ጋር መታገል ጀመረ። ትግሉ ጠንካራ ነበርና እስከ ንጋት ድረስ ዘልቋል። ያዕቆብ ይህ ምስጢራዊ ተቃዋሚ ማን እንደሆነ አላውቀም፣ ነገር ግን ለመልቀቅ ፈቃደኛ አልሆነም። ይህ አካላዊ ተጋድሎ ብቻ አልነበረም፤ እሱ መንፈሳዊ እና ስሜታዊ ጦርነት ነበር፣ የያዕቆብ የሕይወት ዘመን የመታገል የማታለልና የመዳን ጫፍ። ጎህ ሲቀድ ያዕቆብን ማሸነፍ እንደማይችል ስላየ ያዕቆብን ዳሌ ዳሶ ወዲያውኑ ከቦታው አፈለቀው። ሆኖም ያዕቆብ በስቃይ ውስጥ እያለ እንኳ አጥብቆ ያዘ። ሰውየው ማለዳ ነውና ልሂድ። ያዕቆብ ግን እየተነፈሰ ቆሰለ እና ተስፋ ቆርጦ መለስ ካልባረከኝ አለቀ። ይህ ምላሽ ያዕቆብ ልብ ገለጠ። የታገለው ለድል ብቻ ሳይሆን ለለውጥ ነበር። አሮጌውን ሰው አሳሳቸውን አሳልፎ ለመስጠት እና አዲስ ለመሆን ዝግጁ ነበር። አዲስ ስም ሰውየውም የውም ስምህ ማን ነው? ሲል ጠየቀ። ያዕቆብም ያዕቆብ ሲል መለሰ። ትርጉሙ ተረከዝ ቀማሽ ወይም አታላይ ማለት ነው። ሰውየው ግን እንዲህ አለ፣ ስምህ እስራኤል እንጂ ያዕቆብ አይባልም። ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃል። በዚያ ቅጽበት ያዕቆብ አዲስ ስም ብቻ ሳይሆን አዲስ ማንነት ተቀበለ። እሱ ከአሁን በኋላ በቀድሞ አልተገለጸም። ከአምላክ ጋር የሚታገል እስራኤል ሆኗል። ከዚያም ያዕቆብ ሰውየውን እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየው ግን ስሜን ለምን ትጠይቃለህ? ሲል መለሰ። በዚያም ባረከው። ጴንኤል የሚባል ቦታ ያዕቆብም የቦታውን ስም ጴንኤል ብሎ ጠራው። ትርጓሚውም የእግዚአብሔር ፊት ማለት ነው። እግዚአብሔርን ፊት ለፊት ስላየው ነው። ነገር ግን ሕይወቴ ተረፍ። ፀሐይ ስትወጣ ያዕቆብ ከጴንኤል ርቆ ተንከባለለ። በአካል ቆስሏል፣ ነገር ግን በመንፈስ ታደሰ። አንካ ሰው የዚያን ምሽት ትግሉን እጅ መስጠቱንና ለውጡን የሕይወት ዘመን ማስታወሻ ሆነ። ልጆች፣ ለዛሬ ያዘነው የመጽሐፍ ቅዱስ ታሪክ ትረካ ይህን ይመስላል። በቀጣይ በሌላ የመጽሐፍ ቅዱስ ታሪክ ትረካ እስክንገናኝ ሰላም ቆዩ።